ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ቪዲዮ ማለት ነው እንዴት ነበረ የኔ ቤተሰብ? መጀመሪያ እናንተ እንጠይቃችሁ፣ እኔ የራሴን አስተያየት እሰጣለሁ። እና ታውቃላችሁ እኔ እንደዚህ መደባበስ አልወድም። ና ምን መሰላችሁ እንግዲህ መጀመሪያ ማውራት የምፈልገው ሀይሚና ብሩኬ ማለት ነው። ከአፋችሁ የሚወጣው ቃላት ለወድ ማለት እዚህ ጋር ስራ እንደሆነ አውቃለሁ፣ ድራማ እንደምትሰሩ አውቃለሁ። ነገር ግን ማለት ነው ከአፋችሁ የሚወጣውን ቃላቶች ጠብቁ። ምክንያቱም ሁለታችሁም በጣም የምትከባበሩ በዚህ ልክ እኔ አላውቃችሁም ሀይሚንም ሆነ ብሩኬን ማለት ነው። ምክንያቱም እናንተ በጣም ትከባበራላችሁ። የሆነ ለመናገር ከእናንተ ነው እኛ ራሳችን ምንማረው። እንዲሁም አብዛኛው ጊዜ እኔ ከሀይሚ ሀይሚ እንደዚህ ህጻን ሆና እንደዚህ ልጅ ሆና ግን ብዙ ነገር ታስተምራለች። በጣም ምርጥ ልጅ ናት። ማለት ከሰው ብዙ ነገር እንደምማር ነው እኔ እንዲሁም ማለት በዚህ ልክ ትዕግስት፣ በዚህ ልክ አነጋገር እኔ ማለት በቃ አላውቅም። እና በጣም ነው ብዙ ጊዜ የምገረምባት፣ ከአፏ የሚወጣ ቃላቶች፣ እንዴት ሰውን እንደምታከብር ምናምን፣ በጣም ነው መወዳት እና። ስለዚህ ይሄ ሰሞን ግን በሚሰሩት ስራ ላይ ግን ገንዘብ ምንም ሊያደርግ ይችላል። ገባቸ፣ የማትፈልጉት ውስጥ ይከታል ገንዘብ። ይሄንን ሁላችንም አንክድም፣ ሁላችንም እናውቃለን። ነገር ግን መከባበር በከንፈር ይላል የአገሬ ሰውና፣ ከምንም በላይ መከባበር ይበልጣል። ስለዚህ ሀይሚም ከአፍሽ የሚወጣ ቃላቶች በጣም መጥፎ ናቸው። ብሩክም ደግሞ ከአፍ የሚወጣ ቃላቶች፣ ስለዚህ እንደዚህ አፍን ዝጋ፣ እንደዚህ በል፣ እንደዚህ በል፣ እንደዚህ በይ፣ ምናምን ሄደሽ አግቢ ምናምን፣ የራስሽ ጉዳይ ምናምን የሚባለው ቃላቶች በኋላ ለእናንተ በጣም መጥፎ ነው የሚሆነው። በጣም እንድትራራቁ እያደርጋል። ገባቸው አደለ? የሰውን ነገር የሆነ ነገር ነው የሚያዘው እና ስለዚህ እናንተ ላይ የሚያምርባችሁ መከባበር ነው። ገባችሁ አደለ? ምንም አይነት ነገር ስሩ፣ ግን ከአፋችሁ ከምላሳችሁ የሚወጣውን የሚወረወረውን ምላስም አቁም እና ጥሩ አደለም። ምክንያቱም ትታረቃለች እኮ አሁን እኮ እኔ ማለት ከሎርማኔ በካሜራ ጀርባ እኮ ለእኛ ነው ይህንን የምትቀርጹት። ሀያ ደቂቃ ሰላሳ ደቂቃ ቀርጻችሁ የምትለቁት ብቻ ነው እናንተ እንደተጣላችሁት የምታሳዩን። እናንተ ግን በጣም ፍቅር በፍቅር ናችሁ። በአካል ግን ከአፋችሁ የሚወጣ ቃላቶች ደሞ ማለት ነው ጥሩ አይደለም። ምክንያቱም ለኦዲንሶቻችን ምንድን ነው የምናስተምረው? ይሄ ነገር እንዴት ነው የሚለው ቃል ደሞ ማወቅ አለባችሁ ማለት ነው። ሌላኛው ደግሞ ማውራት የምፈልገው ዳኒ፣ የእውነት ለመናገር ማለት ነው ብሩኬን ከሰኸው እስር ቤት ካስገብኸው እኔ የእውነት እኔ እንጃ አላውቅም። ውለታ ወልልሃለሁ የእውነት አንተ ወንድ ነህ ማለት የፈለግከውን አደርግላለሁ። እስቲ አንተ ወንድ ነህ እና ብሩኬን አስገባው እስር ቤት። ስለ ማታስገባው ልንገር መቶ ፐርሰንት ስለ ማታስገባው ማለት እኛ ኦዲየንሶች ነው ዳኒ ከሱ ይመጣል ምናምን ስንል ሰምተህ ነው ከሱ አለው ያልከው ማለት ነው ሲቀጥል ምንም ነገር አላጠፋም እዚህ ጋ ማለት ነው ብሩኬ ለመክሰስ የሚያበቃ ነገር የለም ወንድ ልጅ ማለት ተደባድቦ የሚገባ ማለት እንዴት ልበላችሁ እያለቀሰ ቤት የሚገባ ወይም ደግሞ አፉ ሶፍት ከተ የሚመጣ ሳይሆን በቃ እኩል ተደባድበው የሚገባ ወንድ ነው ወንድ ማለት ማለት ነው። ግን አንተ አብዛኛው ጊዜ የምትለው ምንድነው ሀይሚ አንቺን እኳ ክብሬሽ ነው ሀይሚ ምናምን እንደ ሴት ነው ሹልክ ሹልክ የምትለው ከሀይሚ ስራ አጠፋም ማለት ነው እንዴ? ሀይሚ እኮ በጣም ልጅ ናት። አንተ ትንሽ አታፍርም እንዴ? ማለት በቃ ብሩኬ ጋ እንኳን ማለት ነው በዚህ ልክ ሁለት ዓመት ማለት ሊሆናቸው ነው እና በዚህ ልክ እንኳን ቆይቶ አንድ ቀን ብሩኬ እንኳን እንደዚህ አሽዋቆ አያውቅም። ሀይሚዬ ቆንጆ፣ ሀይሚዬ ውዴ፣ ሀይሚዬ፣ ሀይሚዬ ምናምን የሆነ አለቀ የሆነ የምትለማመጡት የሆነ በቃ በጣም እንጃ አላውቅም። የሆነ በጣም እንዴት ልበል በምን በምን ምሳሌ ላድርግ ማለት ነው እና በጣም የምትለማመጡት ሰው የለም የሆነ በጣም በቃ የሆነ ወይም ደግሞ የሆነ ጥፋታታችሁ ፖሊስ ሊያስራችሁ ይሁንና ይሁን ምትለማ ለማመጡ ነገር አለ። እንደዛ ነው በቃ ሃይሚዬ ለአንቺ ብዬሽ እኮ ነው። ሃይሚዬ ለአንቺ ብዬሽ እኮ ነው የማልደበድበው። ሃይሚ አንቺን አክብሬሽ እኮ ነው። ሃይሚ እንደዚህ እንደዚህ ምናምን እንደ ብሩኬ እንኳን እንደዛ ስንት ዓመት የሚያውቀው የሚያውቃት ማለት ነው። እንደዚህ ወንድ ልጅ ደግሞ እንደዚህ ሽልልክ ሲል ያስጠላበታል። እንደዚህ አያምርበትም። ወንድ ልጅ ላይ ቆፍጠን ይበል ወንድ መሰል እንደ በቲክቶክ ብቻ ነው እንደ አንተ ምላስ እንደዚህ እንትን የሚለው ማለት ነው እና ሌላኛው ግን ማለት ነው ቤተሰብ ብሩኬን እንደማይከሰው በእርግጠኝነት አስረግጬ ልንገራችሁ። ማለት ነው ምንም አቅም የለውም። ምንም ማለት ማለት አቅም እንኳን ቢኖሩ ማለት ነው መክሰስ አይችልም። ምንም ነገር የሚያስከስሰው ነገር ብሩኬ አላደረገም። ብሩኬ እንደውም እንደው እግዚአብሔር እንደው የእጅን ይባርክልህ ነው የምለው ምክንያቱም ወንድ ነህ አድርገዋል። ነገር ግን ብሩኬ ብሩኬን መክሰስ ከቻልክ ደግሞ ኧረ እንዴት ልበልህ እንዴት ልቀጣልህ ማለት ነው ዳኒ ማለት ነው ዳኒ የተባልከው ማለት ነው። ግን አችልም መክሰስ አችልም ሲቀጥል ደሞ ከከሰስክም ደግሞ እንዳለን ተጠቅላችሁ የምትገቡት ሁላችሁም አንድ ላይ ስለምሰሩ ማለት ነው። እና ቤተሰብ የዛሬ እንግዲህ ማለት ነው ብሩኬ ደግሞ ማለት ነው ሀይሚን ሄደሽ አግቢ ምናምን እያለት ነበረና እና ታውቃላችሁ፣ ይሄ ውሸት ነው። እሺ፣ እንደዚህ እውነት እንዳይመስላችሁ ማለት ነው። ግን ያኛው ማለት ይከራከራሉ እርስ በራሳቸው ማለት ነው። ሀይሚ አንቺም ስለ ዳኒ አያገባሽም፣ ብሩኬም ደግሞ ስለ ሶሲ አያገባም። እሺ፣ ሁለታችሁም እንትን በሉ ማለት ነው። ስለዚህ አሁን ሀይሚን ሁለት መቶ ኬ እናስገባትና ማለት ነው። ወደ ራሳቸው ይመለሱ መንፈሳቸውን የሆነ ውሃ ረጭተን እንኳን እንመልሰው ማለት ነው። በተረፈ የእኔ ቤተሰብ ሰላማቸው ይብዛል። ይወዳቸው ያለው ባይ ባይ